ዛሬ ጉድ ነው የማሳያችሁ ነው። ተከተሉኝ ተከተሉኝ። ቪዲዮ እስከመጨረሻው በትዕግስት ለማየት ሞክሩ። ሁሉንም ነገር ለመስማት ማለት ነው። በጣም ከባድ ነው። ብቻ አልሐምዱሊላ እና እየደረስኩ ነው። ቪዲዮን ላይክና ሰብስክራይብ እያደረጋችሁ! እሺ ደርሻለው። ሰላም አሌይኩም ወረሐመቱላህ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ወይን ያለው አልሐምዱሊላ እንግዲህ እንደምታዩት ስፖርት አይሉት ምን አይሉት እንደዚህ አይነት እንቅስቃሴ እያደረግኩኝ ነው። ለምን እንደማረግ ነግራችኋለሁኝ። ቪዲዮውን እስከ መጨረሻው ድረስ በማየት ላይክ እና ሰብስክራይብ እያደረጋችሁ ታበረታቱኝ ዘንድ በፍቅር እጠይቃችኋለሁኝ። እንግዲህ እንደምታዩኝ ስፖርት ነው ምንድነው አላውቅም፣ ብቻ ጠዋት ተነስቼ አንድ ሰአት ላይ ስራ ከመግባቴ በፊት የአብሳላትን ዲቶክስ ጠጥቼ ነበረ። ሸንቀጥ ለማለት ማለት ነው። በእኔ ቤት እንደዛ ነበር። ግን በቀረብኝ፣ እውነት በቀረብኝ። አንዳንድ ጊዜ በየዋህነት ሰው ያደረገውን ነገር ሁሉ ማድረግ በራሳችን ላይ ችግር እናመጣለን እና አሁን የምነግራችሁም ነገር ይህንኑ ስለሆነ እስከ መጨረሻው ለማዳመጥ ሞክሩ። እንግዲህ ጧት ተነስቼ እንደነገርኳችሁ አንድ ሰአት ላይ ጠጣሁኝ። እንደዚህ አይነት እንቅስቃሴ እያደረኩ ነው። እስካሁን ድረስ ስራም እየሰራሁ በመሀል በመሀል ማለት ነው። አሁን ከጠዋቱ አራት ሰዓት ሆኗል። እንግዲህ ከዚህ በኋላ አይሰራም፣ እርግጠኛ ነኝ። ምክንያቱም እስካሁን ነበረ የሚሰራ ቢሆን የሚሰራው። ግን አይሰራም ብዬ ነው የማስበው። እንግዲህ ዛሬ ለሁለተኛ ጊዜ ነው። ከዚህ በፊትም ጥጥቼ ነበረ ያም አልሰራልኝም። ግን እልህ ያዘኝ ታውቃላችሁ። እንዴት የእኔ አንጀት ከሌላው ሰው ይለያል እንደ ለምን አልሰራም ብዬ በሁለት ሳምንት ልዩነት ውስጥ ዛሬ ድጋሚ ጠጣሁኝ። ምንም ዛሬም የለም ማለት ነው። ስለዚህ አሁን እኔ አሳላትን በቃ በህግ ነው መጠየቅ የምፈልገው። ምክንያቱም እውነት ነው የምላችሁ በሽተኛ ነው የምትሆኑት፣ በተለይ በተለይ ኩላሊት ጠጠር የሆነ አሞት ምናምን የሆነ ችግር ካለባችሁ ውስጣችሁ ላይ ግን አንድም ሰው እንዲጠቀመው ይህን ነገር አልመክርም። እኔ ለምን አያይዛችሁ ይህን እንዳልተናገራችሁ አላውቅም፣ የምትጠቀሙ ሰዎች ማለት ነው። ምክንያቱም አሁን እኔ የኩላሊት አምላህ የሚባል ችግር አለብኝ። በተደጋጋሚ ሆስፒታል ሄዳለሁ እያመመኝና ያ ነገር እንዳለብኝ እንግዲህ ከጨው ተከልክ ያለው ጨው አልጠቀም። ትንሽ ትንሽ ቅምቅም የሚል ነገር ነው እንጂ ጨው አልጠቀም፣ ምግብ ራሱ ሲሰራ ማለት ነው ለብቻዬ። እና እንግዲህ ይሄ ነገር አስቡት፣ ጨው ሎሚ ነው፣ አንድ ላይ ተዋህዶ የምትወስዱት ማለት ነው። ጨውም የራሱ ጨው ነው፣ ሎሚም ሎሚ ነው። ሁለቱ አንድ ላይ ስዋሃድ ምን ያህል አሲድ እንደሆነ ሁላችንም እናውቀዋለን። እና ያንን ጠጥቼ ታምሜያለሁ። አሁን ላይ ታብም ያለው እውነት ነው የምላችሁ፣ እና ማንም ሰው እንዲጠቀም አልመክርም። በተለይ ኩላሊታችሁ ላይ ችግር ያለባችሁ ሰዎች እንዳትጠቀሙ። ከዛ ይልቅ ለእኔ የሰራልኝን ነገር ልንገራችሁ። ሰነ መኪ የሚባል ቅጠል አለ። በተለይ አረብ ሀገር የምትኖሩ ሰዎች ታውቁታላችሁ ይህን ነገር ሱፐርማርኬት ምንድን ነው እንትን አጣር ውስጥ ነው የምታገኙት፣ ሰነመኪ የሚባለውን ያንን ሞክሬው በትክክል ሰርቶልኛል። አሁን እዚህ ያለሁበት ቤት አለመቼ ስላለ ነው ለማስመጣት ሰዎቹ ትንሽ ከባድ ናቸውና አስመጥቼ መጠቀም ስላልቻልኩኝ፣ እስኪ ይህችን ቦርጭ ለማጥፋት ነበር። በጣም ያሳዝናል። እና አስመጥቼ ለመሞከር አልቻልኩም። ምክንያቱም ሰነመኪሁ ሞክሬዋለሁ ከዚህ በፊት ሰርቶልኛል፣ ግን ማስመጣት አልቻልኩም። ሰዎቹ ትንሽ ያስፈራሉ። እና ለዛ ነበረ ይሄንን የሞከርኩት። የአብሳላትን ሁለት ጊዜ የሞከርኩት አልሰራልኝም። ግን ታመም ያለው ኩላሊቴን በጣም እያመመኝ ነው፣ ጀርባዬን እያቃጠለኝ ነው። ያ ሁሉ የሚሆነው ያው ይሄ ጨው ምናምኑ ነው። ስለዚህ እንዳትጠቀሙ። ሰነ መኪ ገዝታችሁ ተጠቀሙ። ከአጣር አስመጥታችሁ በአስር ሪያል ብዙ ታገኛላችሁ። ያንን አመታችሁ በአራት ቀንም በአምስት ቀንም አንዳንድ ጊዜ እየወሰዳችሁ ሆዳችሁ ማጽዳት ትችላላችሁ። እኔ እንደዛ ነበር የማደርገው። ዛሬ ግን ይኸውላችሁ ይህንን አምጥቼ ጠጥቼ ምንም ላልጠቀምበት ነገር ውስጥ ይወላ እየተቃጠለ ነውና፣ እንዳትጠቀሙ ይቅርባችሁ። ይሄ ዲቶክስ የሚባል ነገር ይቅርባችሁ። ውስጣችሁን እንትን ይለዋል፣ ይጎደዋል። በተለይ እንደነገርኳችሁ የኩላሊት እና ይሄ ጠጠር ነገር ውስጣችሁ ላይ ካለባችሁ እንዳትጠቀሙ። እኔ ማንም ሰው እንዲጠቀሙ አልመክርም። እኔም የደረሰብኝን ነገር ነው ምነግራችሁ። ከቻላችሁ ያንን ቪዲዮ ሼር አድርጉላት፣ ላብሳላት ምክንያቱም ከዚህ በኋላ ስትናገር የሚመጣውንም ችግር አብራ ብትናገር፣ እንደዚህ እንደዚህ አይነት ችግር ያለባችሁ ሰዎች እንዲትጠቀሙት አልመክርም ብላ አብራ ብትናገር በጣም መልካም ነው። ሰላም ሁኑ። በሌላ ቪዲዮ እስከምንገናኝ